አባቷ ቀብር ጋር ሆና ብሶቷን ሀሳቧን ለአባቷ በዝርዝር ታስረዳዋለች። አይ ሞት ሞት ብዙ ነገር ያሳጣል። ሊዲያ ነገሮችን በእንባዋ እየረጨች ትገኛለች። ሀዘኗን ብሶቷን እንዲሁም ደግሞ ትካዜዋን በእንባዋ ተላብሳለች። የዋይራ ልታረጋጋት ሞክርም፣ አልፈልግም እኔ መረዳት አቸው የማንቺም አታቂም በማለት ታገጣብራታለች። እንዲሁም ሳሚም አይዙ ይችላት ማንም እኔም ሰው ሊረዳኝ አይችልም። ተዊ በቃ ሐዘን የልዘንበት ከአባቴ ጋ ብሶት የልናገረው ብላ ትላለች። ሞት ሳይቀድመን በፊት በዙሪያችን ያሉ ቤተሰብ፣ ጓደኛ ፍቅራችን ገልጽላቸው ይገባል። ሊዲያ አምራ ትሄዳለች። ሳሚም ይከተላታል። ሳሚም ሊዲያን አይዞሽ፣ ነገሮች ከባድ ቢሆኑብሽም እትረድ ልትወጪት ይቻላል፣ ትግስት የኖረሽ፣ ተረጋጊ፣ እኔ ከጎንሽ ነኝ ይላታል። ከጎና እንደሆነ ያላመነችዋ ሊዲያ እኔ እኳ አፈቅርሃለሁ፣ ሳሚ፣ እኔ እኮ እወዳለሁ ትለዋለች ነገር ግን ሳሚ እኔ አንቺን ልረዳሽ የምፈልገው እንደ ወንድምነት እንጂ በሌላ በኩል አይደለም። እንደ ወንድም ከጎንሽ ነኝ፣ እስከ መቼውም ድረስ ከጎንሽ ነኝ ይላታል። ይህንን ማመን የማትፈልገው መስማትም የማትፈልገው ሊዲያ እኔ ከጎን የሆነ ልትረዳኝ የምችለው የእኔ ስኮን ብቻ ነው በማለት እንባዋን ታፈሳለች። ሊዲያ የኔ ህይወትስ፣ እኔ የምወዳት የማፈቅራት ልጅ አለች። ስለዚህ ከአንቺ ጋር ሊሆን አይችልም፣ ለአንቺ የምሰጥሽ ወንድምነቴን ብቻ ነው ይላታል። ማመን ያልቻለችው ሊዲያን ፍቅር ስላለባት ያው ምንም ማድረግ አልቻለችም። ሊዲያን ወደ ቤት ይዞ ይሄዳል። ነገሮች የተደበላለቁባት ማሂ ያው አይዞሽ ብላ ታጽናናት አለች። እንዲሁም ወደ እናቷ ክፍል ይዛጎራ ትላለች። ሂሩት ከአልጋ ላይ ወድቃ ትገኛለች። ሂሩት የወደቀችበት ምክንያት ራሷን ለማንቀሳቀስ በምታደርግበት ሰዓት ትወድቃለች። ሂሩት በአሁኑ ሰዓት ላይ እያስመሰለች ነው ወይስ እውነት ነው የሚለው የሁላችንም እንትን። ነገሮች የተደራረቡባት የዋዳን ያው ማሂን ዝም መብላት ትሄዳለች። ማሂን ትደናገጥና ትያት ቆይ ማሂ ይላትና ሳሚ ሊያረጋጋት ይሄዳል። ሳሚም ልብስ ቀያይሮ በዚሁ አጋጣሚ ፍቅሩን ማየት ምኞቱም ስለነበረ ወደ የዋዳን ክፍል ጎራ ይላል። ይህ ፍቅራቸው ዘለቄታ ይኖረዋል ወይ? ይህ ፍቅራቸውስ እስከመቼ ይዘልቃል የሚለው የብዙዎቻችን ሀሳብ ነው። ፍቅር እይታ ሲበዛበት ዘለቄታ ይኖረዋለኝ። ስለ ፍቅሯም ስለ ሁኔታውም የምታሰላስለው ዮአዳን በድንገት ወደ ክላሷ ሳሚ ይመጣል፣ ፈገግ ትላለች። በሩ ሲቆለፍ ግን ያ ነገር የሚከሰትባት ይመስላታል። ምክንያቱም ሳሚ ከአሁን በፊት ሊደፍራት ሙከራ አድርጎ ነበረ፣ ያም ደግሞ በአደንዛዥ እጽ ነበረ። ከዛ እሱም እንድትረጋጋ በሩን ይከፍታል። በደስታ ያወራሉ። ያው ምን ይሰማሃል ብላስ ጠይቀው የሚስቴ ጠራን በማለት ይናታል። እንዚ ጋ ያለው ፈገግታ ያላቸው ደስታ ዳስ የሚል ነው። ሳሚ ከዮአዳን ጋር በመሆኑ ደስተኛ ነው። በርቀት የምትከታተላቸው እናቱም ምን አይነት ውሳኔ ተወሰናለች? እንዲሁም በዙሪያቸው ያሉ የፍቅራቸው ዘለቄታስ ምን ያህል ነው? በሳሚና በዮአዳን ፍቅር ላይ ሶስተኛ ሰው ሊዲያ አለች። ከዛ ቀጥሎ በዙሪያቸው ያለ ሰው አለ። የዮአዳንን ድካሟን ለማስረሳት ሲል እግሮቿን እያሻሸ ያጫውታታል። በዛን ሰዓት ልዩ ደስታ ነበራቸው። ዳግም ዳግም ምን እያሰበ ነው? ሊዲያን ወጥመድ ውስጥ ሊከታት ነው? ሊዲያን ሊበቀላት ነው ወይስ የሚለው ጥያቄ ሁላችንም ነው። ዳግም ከሊዲያ ጋር ያለው ኮንታክትነት እናት ጠብቋል። ዳግም የእህቱን ጠላት ለመመመር ጥረት ላይ ነው ወይስ አይደለም? እኔ ወደ እኔ ጎራቤ የበለው ሊዲያን በሚጠራበት ሰዓት ሊዲያም እሺ ብላ ለመሄድ ስትሞክር አይኗ ይንከራተታል። እናት እናት ወላድ ከባድ ነውና የእናትነት አይኗን እያንከራተተች ሳትረዳትም ትሄዳለች። በምትሄድበት ሰዓት አበጀሽ፣ የገጠር ልጅ እዚ ጋር የገጠር ልጅ መሆን መታደል ነው። ነገሮችን አስተውሎ ይከተላል። ያው የከተማ ልጅም ላይ ነገር ግን ክብርን ስርዓትን ከገጠር ልጅ ጋር ይጀምራል። አብጀሽ ወደ ሌት ሄጅ ነው በማለት ትጠይቃታለች። ስለ እናቷም ሁኔታ ትነግራታለች። እንዴት በዚህ ሰአት እናሽን ትለሽ ትሄጃለሽ ወዴት ነው ብላ ጥያቄ ስታቀርብላት፣ ማንሻንች ምናገባሽ በማለት ጥያቄ ትነግራታለች። ቆይ ቆይ ቆይ ቆይ ልንገርሽ፣ እንደዚህ ኮስተርብለሽ ሰውናት ትናገሪ፣ ነገሮችን አስተዊ እና እናትሽን ትልበላት እና ብዙ ጊዜ ላናግርሽ እሞክራለሁ፣ ግን ቸኩል ነሽ ልጅ ነሽ ብላ ምናምን ትላታለች። ነገር ግን አበጀሽ ነገሮችን እንትን ብላ ወደ ሄሮት ትሄዳለች። ሄሮትም ሄሮትን እየደባበሰቻት አይዞሽ ሻልሻል ያለች እግሮቿን ማሳጅ እያደረገችላት እግሮቿን ማሳጅ እያደረገችላት እያረጋጋቻት ትገኛለች። ለሰዎች ደስታም ሐዘንም ፈጣሪ የሚሆነው ሰው ነው። ስለዚህ ለሰዎች ሐዘናቸው ሳይሆን የደስታቸው ተካፋይ ብንሆን ጥሩ ነው። ላይክ አበጀሽ አበጀሽ። በአሁኑ ሰዓት ለሂሩት ፈገግታ ወይንም ድምጽ ቶን ልታወጣ ትችላለች ብሎ ይገመታል። አበጀሽ ነገ ጸበሎቹን አደረግልሻለሁ። አሁን ላይ ይህ በቃሻ በምትልበት ሰዓት ሂሩት ለመናገር ጥረት እያደረገች ነበረ። ሳሚ በዮአዳን ላይ እስካሁን ያደረገውን ነገር ይቅርታ ጠየቀ። ዮአዳንም ምንም ይቅርታ አያስፈልግም ይሄ ንክ ያልነበረው ስለ እናትህ ስለምታስብ ነው፣ እናትህ ጋር ለመሄድ ስለምትፈልግ ነው በማለት ሀሳብ ሰጠችው። ሊዲያና ዳግም ምን እየጠነሰሱ ነው? ዳግም ሊዲያን ወደ እጁ ሊያስገባ ይፈልገው ይመስላል። ማሂ በነገሮች ተደናግጣለች። ሳሚና ዮአዳን አንድ ላይ ተቃቅፈው ስታያቸው ተደናግጣለች። እንዴት ብላ ጠየቀች። ነገር ግን ሁለቱም በመደናበር ላይ ነበሩ፣ ድንጋጤ ላይ ነበሩ። ሳሚ አይ በቃ ቅድም እንደነገርኩሽ ነው በማለት ሊወጣ ሲል አረ በዝ ነው መንገዱ ትለዋለች። ያው ታላቅን መፍራት እዚህ ጋር አስፈላጊ ነው። ዮአዳንም በድንጋጤ ልተኛ ነው ብላ ትልና ትናገር ይልሽ ብላ ስታስፈራራትም በቃ መተኛት አለብኝ ብላ ወደ መኝታዋ ታገራለች። ማሂም ተቀየምና ትተኛለች። ሂሩት ለማውራት ሙከራ እያደረገች ነው። የዮአዳንና ሳሚም ፍቅራቸውን እያጣጣሙት ነው። ስጦታዎችን እየተሰጣጡ ፍቅርን እየተገላለጹ ነው። የዮአዳን በር ላይ ያገኘችው ነገር ምን ይሆን? የሁላችንም ጥያቄ ነው። ያ ደብዳቤ ከማይ የተላከ ይሆን? ሊዲያ ከሀያት ጋር እየሰራች ያለችው ነገር ይመስለኛል። ዮአዳንን ለማስፈራራት የተደረገ ነገር ይመስላል። ሰላም ወንድና የተከበራችሁ ውድ ያገደጆች ሰላማችሁ ያለበት ብዝት ይበል። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁንልን። ለቤታችን አዲስ የሆናችሁ ቤተሰብ የሆናችሁ ማለት ነው አበረታቱን። በዚህ ድራማ ላይ በጣም ብዙ አስተያየቶችን መስጠት ይቻላል። በጣም ብዙ ሀሳቦችን ማመንጨትም ይቻላል። ሀሳብ አስተያየታችሁን እየሰጣችሁ እስከ መጨረሻው ጠብቁን ማለት ነው። ቤታችንንም እንትንበሉን፣ አበረታቱን። እና ሰላምን ደስታን ፍቅርን አንድነትን እያብዛልን ማለት ነው። ሀገራችን ኢትዮጵያን ሰላሟን ይመልስልን። ውድ የሀገሬ ልጆች ሰላማችሁ በያለበት ብዝት ይበል። ፍቅር እንዳለ ሁሉ በፍቅር ውስጥ መሰናክል አለ። መሰናክል እንዳለ ሁሉ ውጤታማ መሆናለ ማለት ነው። በመንገዳችሁ ላይ ሁሉ ለሚመጣባችሁ ነገር ራሳችሁን ዲስከስ እያደረጋችሁ እስከ መጨረሻው ውጤታማ ለመሆን ሞክሩ። ይመቻችሁ።